ጆሲ ደነገጠ። ምንድን ነው የተፈጠረው? እነዚህ ሰዎች ለምንድን ነው እንደዚህ የሚጠቃቀሱት? ስለዚህ ችግሩ ሰላምዬ ጋ ሳይሆን ሜሮን እና አቶ ግርማ ጋ ነው ያለው። ስለዚህ ይህ ነገር ማጣራት አለብኝ። ሰላምዬ እንደዚህ መጨነቅ የለባትም። የኔ ኤዋ፣ ምስኪኗ ሴት እንደዚህ መጨነቅ የሁሉ በደል ደርስባት አይገባም ብሏል። ሰላም፣ ሰላም፣ እንዴት ናችሁ? ቤተሰቦቼ ደህና ናችሁ ወይ እኔ ያለው ፈጣሪ የተመሰገነ ይሁን በያላችሁበት ሰላማችሁ ብዘት ርፍርፍ ይበልልኝ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ሼር ላይክ እያደረጋችሁ ቤተሰብ እንድትሆኑ ሀሴትን እዤላችሁ መጥቻለሁ ሀሴት ላይ እንግዲህ ሀሴት ክፍል ዘጠኝ ላይ እንግዲህ ጆሲ ምንድነው የተፈጠረው እነዚህ ሰዎች ለምንድነው እንደዚህ የተጠቃቀሱት ከዚህ በፊትስ ለምንድነው እኔና ሳሚ በወጣንበት እንትን ለምንድነው ሰላም እየ የወደቀችው? ምን ተፈጥሮ ነው? እነዚህ ሰዎች ምን እያረጓት ነበር እች ልጅ? ስለዚህ ሜሮን ደግሞ ሳያት እንደዚሁ አትመቸኝም፣ ጤነኛ አትመስለኝም ሳያት ስለዚህ ከአቶ ግርማ ጋ ይሆን ነገር ተባብሮ የሆነ ነገር ልጅቷን አርጓት ነው እንጂ ልጅቷ በድንገት እንደዚህ ተነስታ እንደዚህ የምትሆንበት ምክንያት ምንም ነገር የለም፣ በማለት ነገሮችን ለማጣራት ጀምረዋል ማለት ነው። መጀመሪያ ሜሮን የምትባለው ሴት አልወደዳትም ነበር፣ መጀመሪያ ልክ ሲመጣ ማለት ነው። እና ለሰው ልጅ ክብር የላትም ብዙ ብዙ ነገር ስትል ነበረ። እና ብዙ እንደምታቀሳስር ከሁሉም ጋር ፍቅር እንዳልሆነች እና እሷ የገንዘብ እንትን ብቻ እንዳላት ፍቅር እንዳላት ብቻ አይቶ ነበር እና በዛ ምክንያት እንግዲህ እሷን ለመከታተልና እውነቱን ለማውጣት ወስነዋል ማለት ነው። እንደምታቁት ማን ነው እንደምታቁት ቤተሰብ ሳሚ፣ ከዚህ ቤት ውጪ ከዚህ በኋላ ዓይንሽን ማየት አልፈልግም ብሏታል። ብዙ ጊዜ ከዚህ በፊት ግርማ ልዩቷን ሲፈልጋት እንደነበረ በተደጋጋሚ መኝታ ቤቱ ድረስ ሲሄድ እንደነበረ ያ ቃልና ሳሚ፣ ሜሮኑ ደግሞ በተደጋጋሚ መኝታ ቤቱ ሄዳ እንደምታስቸግር ብዙ ጊዜ አውርታለች ሰላምዬ። ባታረጉም ማለት ነው እና ያን ቀን ደግሞ ወርቃ በነበረችበት ና ሳሚ ና ጆሲ ኦቶ ሲመለሱ የሱ ደረት ላይ ወርቃ አቅፏት ነበረ። ና እንዴት እንደዚህ ተፈጠረ? ለምንድን ነው እንደዚህ ሊሆን የቻለው? ብሎ በማሰብ ሳሚ በተደጋጋሚ ስትጫወጥብኝ ነበር ብሎ አስቦ ስለነበረ ከዚህ በኋላ አይነሽ ማየት አልፈልግም ብሎ እንግዲህ ከቤት አባሯታል። ጆሲ ግን ማየት የለባትም እኔ እዚህ ቤት ውስጥ ያለው ወይም ከሷ አባረኝ እንጂ እሷ ከዚህ ቤት ከወጣችን የአንድ ደቂቃ እዚህ ቤት መቆየት አልችልም። ስለዚህ ገዛ ወንድምና አብሮ አደገ ከዚህ ቤት ማባረር ከፈለክ እሷንም አባራት በማለት ለሰላምዬ ጠበቃ ቆሙ። እንግዲህ ከጓደኛው ና ከገዛ ወንድሞ አብሮ አደጉ ጋር እየተጣላ ነበርና እውነት ነው። ለእውነት እንደዚህ መጣላት ምንም ከባድ ነገር አይደለም። ምክንያቱም ሰላምዬ እውነት አላት። ምንም ደብዳቤ የሚባል ነገር አጻፈችም። ደብዳቤን የጻፈችው የገዛ ሚስቱ ሜሮነች ና እሱን ደግሞ ማጣራት ነበረበት ሳሚ ለምንድን ነው እዚህ ቤት ውስጥ የተገኘው? ብሎ በማሰብ ደብዳቤው ለምን እዚህ ተገኘ? እሺ፣ አዬ እንትና ጻፈች አይደለ? ሰላም ጻፈች። ደብዳቤው እውነት ነው ሰላም የጻፈች ነው የሚመስለው፣ ጽሁፋቸው ባይገናኙም ማለት ነው። ስለዚህ ለምንድን ነው ሳሚ ደብዳቤው እዚህ ለምን ተገኘ፣ ማን አመጣው? ብሎ ለምን አልጠየቅም? ለዚህ መልስ አለው ሳሚ? የለውም። ስለዚህ መጠየቅ ነበረበት። ጆሲ ደግሞ እውነቱን ያወጣዋል ብዬ አምናለሁ። መውጣት አለበት ሰላምዬ፣ ምንም ባማ ላአላገችው ነገር ተመርዛለች። ብዙ ብዙ ነገሮች እየደረሱባት ነው። ወንጌል የለባትን በሽታ ጥሎ አዞሮ የሚጥል በሽታ አለባት ተብላለች። ስለዚህ ይህ ነገር እንደዚህ ማብቃት አለበት ማለት ነው። በተደጋጋሚ ሳሜ ሲከታተላት ነበር ስላችሁ በፍቅር ማለት ነው። ሰላም ከመጣችሁ በኋላ ለሜሮን ያለው ቦታ ለሷ አሰጣት የነበረውን ለሰላም እዬ ነው እየሰጠ ያለው በዚህ ሰዓት ማለት ነው። ስለዚህ አሁን ሙሌላችሁ ፈልጌ ነው ቤተሰብ እንትና ተሳስተዋል በአጭሩ ማለት ነው። ይህ ማን ነበር ሳሚ የሚባለው ልጅ ማለት ነው። እና ቤተሰብ ዳይሬክተሩ ማለት ነው ባለፈው ቶሎ ቶሎ እንለቃለን ቶሎ ቶሎ ለመልቀቅ እንሞክራለን ብሎ ነበር እና እሱም ግን ትቶታል መሰለኝ ቶሎ ቶሎ ለምን እንደማይለቁ እኔ አላቅም። አረባ አካችሁ ቶሎ ቶሎ ልቀቁልን ተወዳችሁ ማለት ነው። እና ቤተሰብ ለማንኛውም ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ይህ መደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። እና ቤተሰብ ላይክ አርጉልኝ የነውዶች ቪዲዮ ሰራለሁ። ምንም እየታየልኝ አይደለም። እናንተ ካላያችሁልኝ ካላበረታታችኝ ቪዲዮ መስራት ደግሞ ለእኔ ምንም ትርጉም የለውም፣ መድከም ብቻ ነው ማለት ነው። ላይክ አድርጉብኝ ሰወዳቸው ማለት ነው እነዚህን እኮ ነው አይከፍልበት እና ላይክ አድርጉ ቤተሰብ እና ቤተሰቦች ለማንኛውም መልካም ቀን የሆንላችሁ አትጥፉብኝ እና ላይክ እያረጋችሁ ሼር እያረጋችሁ ልኝ እናንተ ሼር ስታደርጉልኝ ዩቱብ ሼር ያደርግልኛል ከዛ በኋላ በደንብ ይታየልኝ እና እናንተንም ላመስግናችሁ እዚህ ላመስግናችሁ የምር እና እንደዛ